ለሁለንተናዊ የዜጎች እንቅስቃሴ ሰላም መሰረታዊ ጉዳይ በመሆኑም ዜጎች ሰላምን አጥብቆ እንዲከተሏቸው አስተያየታቸውን የሰጡን ከአርባ ምንጭ ከተማ ነዋሪዎች መካከል አቶ ሰይድ እንድሪስና አቶ ሀብታሙ አበበ መክረዋል። አርባ ምንጭ ጥሩ ባህልና ጥሩ ወግና ያለን ይህም በመሆኑ እስካሁን አንድም ነገር ግጭት ተፈጥሮ የተፈጠረ ነገር የለም። እንኳን የሰው ልጅ እኔ እንስሳት ሞቷል በረብሻ ደረጃ እና ይህ ተጠናክሮ እንዲቀጥል ልጆቻችን መምከር አለብን። አባቶች የያዙትን ባህል ከአካባቢያችን አልፎ ለሌላም ክልል፣ ለሌላም ወረዳ፣ ለሌላም ዞን ማስተማር መቻል አለብን ብዬ አስባለሁ። ሃይማኖት አባቶች ስለ ሰላም መስበክ፣ የሃይማኖት ተከታዮች ስለ ሰላም ማወቅ፣ ለሌላው ማስረዳት፣ በሰላም አብሮ ተቻችሎ መኖር እንደሚያስፈልግ ሁሉም ህብረተሰብ ክፍላችን አውቆ ለሰላም ቅድሚያ እንድሰጥ አደራም ጭምር አለብን ብዬ አሳስባለሁ። በከተማዋ የሚስተዋለው ሰላም የጋሞ አባቶች በእርጥብ ሳር ጸብን በማብረድ ባሳዩን የድቡሻ ስርዓትና ወግ በመሆኑ እሴቱ ተጠናክሮ እንዲቀጥል ነዋሪዎች መክረዋል። ሰላምን በኃይል አሰፍናለሁ የሚል ሞኝነት ነው፣ ትልቅ ሞኝነት ነው። ደም ቢፈስ ምን ጥቅም ይገኛል? የሀገር ሀብት እኮ ነው የሰው ልጅ ትልቁ፣ የአንዲት ሀገር ሀብት የሰው ልጅ ነው። የሰውን ህይወት ማሳጣት እጅግ ዘግናኝ ነገር ነው። በጣም ዘግናኝ በእግዚአብሔርም ዘንድ የማይፈቀድ የማይወደድ ነገር ነው፣ እና ሰላምን ለማስፈን መወያየት ነው፣ ስህተትን ማወቅ ነው፣ ማመን ነው፣ መተማመን ነው፣ ዋናው አስፈላጊ ነገር ነው። ወጣቱ የሰላም ጥቅምን በአግባቡ በመረዳት ለአካባቢው ሰላም ዘብ መቆም እንዲችል መልእክታቸውን ያጋሩን ወጣት ፋሪስ ንጉሴና ወይዘሮ አስቴር ጌታቸው ናቸው። ሰላም ማለት አንድ ሰው ልጆቹን ቤተሰቦቹን ሀገሩን መውደዱን አገሩን ማክበሩን የሚያሳይበት ትልቁ መንገድ ስለ ሀገሪቱ ወይም ስለ ስለሚኖርበት አካባቢ ሰላም ሲጨነቅ ነው። ሰላም ሁሉም ሰው ስለ ሰላም የሚገባው ሰላም ያጣ ጊዜ ነው። እኔ እንደ እናት የሚመክረው ከቤት ነው፣ ሰላም የምጀምረው ከቤት ሰላም ሲጀምር ለሀገር ይተርፋል ብዬ ነው ማምነው። እና ሁሉም ሰው በቤቱ ሰላም ቢኖር ለአካባቢው ይተርፋል፣ ለማህበረሰቡ ይተርፋል ብዬ ነው ማምነው። አሁን እንደምታዩት አርባ ምንጭ ከተማ ላይ ዛሬ አይደለም ከዛሬ 50 60 ዓመት በፊት እጅግ በጣም ሰዎች ተከባብረው የሚኖሩባት ሰላም የሰፈነባት አይደለም። ዜጋ ከሀገር ውጭ ያሉም ሰዎች ለመጎብኘት አርባ ምንጭን ለማየት በደስታ ይመጡበት አካባቢ ነውና ለዚች ከተማ ሰላም ማለት እስትንፋሷ ነው። የደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ከኢትዮጵያ የሃይማኖት ጉባኤና ከክልሉ መንግስት ጋር በመተባበር የሃይማኖት ተቋማት ሚና ለሰላም ግንባታና ለእርቅ በሚል መርህ ቃል አምስተኛው ዙር ሀገር አቀፍ የሰላም ኮንፈረንስ በአርባ ምንጭ ከተማ ለማክበር ከተማዋን ተመራጭ በመሆኗ መደሰታቸውንም ነዋሪዎቹ ገልጸዋል። ይህ ሃይማኖት ፎርም አርባ ምንጭ የሚደረግ ከሆነ እጅግ በጣም ጥሩ ነው። የአርባ ምንጭ የህዝብ ፍቅር ነው በራሱ በራሱ በእግዚአብሔር በከፍተኛ እምነት ያለው ፍቅር የሆነ ህዝብ ነው እና ይሄ በጣም ደስ የሚል ነው። የሚመጣውን ኩነት ተከትሎ እጅግ በጣም በፍቅር በሰላም፣ በመተናነስ ፕሮግራሞችን አስተናግደን ህዝብ የሚመጣውን ህዝብ በሰላም ተቀብለን ለመሸኘት በአርባ ምንጭ ከተማ ወጣት በነቂስ ወጥቶ መዘጋጀት አለበት ብያምናለሁ። እንደ አርባ ምንጭ ነዋሪ ከፍተኛ ደስታ ይሰማኛል። ነገር ግን እንደ አርባ ምንጭ ብቻ ሳይሆን ከኢትዮጵያ ሀገራችን አንዷ ክልል አንዷ ዞን አርባ ምንጭ በመሆኗ ሌላውም ኢትዮጵያ እንደዚህ እንደኛ ሰላም ሆኖ በመፈቃቀር በመከባበር ሃይማኖት ወይ እንደኛ ተከባብሮ እንዲኖር አገሬ ሰላም እንድትሆን ምኞቴ ነው።